በደቡብ ኢትዮጵያ ክልል የባስኬቶ ዞን ሰሊጥን ጨምሮ የተለያዩ የኤክስፖርት ምርቶችን በብዛት ከሚያመርቱ አካባቢዎች ውስጥ አንዱ ነው። አርሶ አደር ተገኝ ጩርቆ በዞኑ የላስካ ዙሪያ ወረዳ ነዋሪ ሲሆን በተለያዩ ወቅቶች ከሰሊጥ ምርት ባገኘው ገቢ ኑሮ ተሻሽሎ ተጠቃሚ ሆኗል። ሁለትሺ ሰባት አመት ምህረት ጀምሬ ያው ሰሊጥ ምርት በየአመቱ በተከታታይ ያመረት ቆይቼ ያለው። ከዚህ በፊት በሳር ቤት ላይ ነው የነበርኩት። ሳር ቤቱን አፍርሼ ወደ ቆርቆሮ ቀየር ያለው፣ ይህል ወጮ መተክል ጀምር ያለው። ጥሬ ንጹህ ብር አምስት መቶ ሺ ብር በአካውንቴ አለ። ደረቅ ዝንጅብል አርባ ኩንታል ቤት ላይ አለ፣ አሁን ያልተሸጠ። ይህን ወደ ብር ብግምት ሁለት ሚሊዮን አካባቢ ከፍታል አለ በዘንድሮ የበልግ ወቅት የባስኬቶ ዞን ከ18000 ሄክታር በላይ መሬት በተለያዩ የሰብል አይነቶች መሸፈን ተችሏል። ከዘንድሮ በልግ ወደ 18868 ሄክታር አቅደናል። ከዚህ ውስጥ በሁሉም ሰብሎች በአዝሬትና ሆርቲካልቸር ሰብሎች አጠቃላይ የለማ 18524 ሄክታር በእነዚህ ሰብሎች አልምተናል። ስለዚህ በዚህ ውስጥ ሰልጥ ብቻውን የያዘው ወደ 5300 ሄክታር ሰልጥ በዚህ በልግ ለምቷል። ዞኑ በከፍተኛ ደረጃ የኤክስፖርት ምርት የሚመረትበት አካባቢ ነው። በዞኑ ከ20 ሄክታር በላይ መሬት ለግብርና ዘርፍ ኢንቨስትመንት ተዘጋጅቷል። በገጠር በግብርናው ዘርፍ ላይ ብቻ ከ20 ሄክታር በላይ ሊለማ የሚችል መሬት እንደ ዞን አለን። አሁን በአሁኑ ሰዓት ለኢንቨስትመንት ዞናችን ብዙ ምቹ ሁኔታዎች አሉ። አንዱ መሬት አለ መሬት አለ በጣም ወጣት አምራች ሰርቶ ለመለወጥ የሚተጋ የሰው ኃይል አለ። ሰላም ወሳኝ ስለሆነ ከሰላም አንጻር ፍጹም ሰላማዊ ሰላም የሰፈነበት አካባቢ ነው ብሎ መውሰድ ይቻላል። የአካባቢው አርሶ አደሮች እንደሚሉት የበልጋ አዝመራ ፍሬ የሆነውና በማሳቸው የሚገኘው የሰሊጥ ቡቃያ የተሻለ ደረጃ ላይ መሆኑንና ምርታማ እንደሚያደርጋቸው ነው። ይህ ሙሉ የሚታየው በሰሊጥ የተሸፍነው ያለው ማሳ በአጠቃላይ 20 ሄክታር ነው። ከሀያ ሄክታር ውስጥ ሁለት ሄክታር ለነ ግሌ አለ። እዚህ ውስጥ ከሁለት ሄክታሩ ማሳ ውስጥ ያለው ከምርቱ አስራ ሁለት ኩንታል አገኛለሁ ብዬ ተስፋ አደርጋለሁ። አሁን ይህን ሰሊጥ ሽጬ አንድ አራት መቶ ሺህ ብር ከሰሊጥ ብቻ አገኛለሁ ብዬ ተስፋ አደርጋለሁ። እኔጋ እኔ ጋር ያለው አንድ ሄክታር ነበረ። እሱ ላይ ኩታገጠም ዘርተናል። ዘንድሮ ከአምነው የተሻለ አገኛለሁ ብዬ አስባለሁ። አንድ ቢያንስ በግምት አንድ አስር ጉንታል ወስጣለሁ ብዬ አስባለሁ። የባስኬቶ ዞን ከሰሊጥ፣ ከቡና፣ ከማሾና ከቦሎቄ ኤክስፖርት ሰብሎች ከ52ሺ ኩንታል በላይ ምርት በዚህ ዓመት ብቻ ለማዕከላዊ ገበያ የማቅረብ እቅድ አለው። ዞኑ በአራት ሰብሎች የኤክስፖርት ኮሚኒቲ ክሮፖችን ያለማል። አንደኛው ሰሊጥ ነው። ሁለተኛ ቡና፣ ሶስተኛ ማሾ አራተኛ ቦለቄ ናቸው። በነዚህ የሸፈነው ከ6500 ሄክታር ውስጥ አጠቃላይ ከ52ሺህ በላይ ኩንተል ምርት እናገኛለን ብለን ነው ለማዕከላዊ ገበያ ዘንድሮ እናቀርባለን ብለን እየሰራን ስለምንገኝ። ስለዚህ በዚህ ውስጥ ከ35ሺህ በላይ ኩንተል ሰሊጥ እናገኛለን ብለን ጠብቀናል። ውጭ ኤክስፖርት ከሚደረጉ ምርቶች አንዱ ነው ሰሊጥ። አምና ከነበረው ዘንድሮ በሄክታር የሚገኘው ምርት እስከ 6.5 በ1 ሄክታር ይገኛል ተብሎ ነው የሚታሰበው። ይሄ ማለት ጥቅሉ ከ35000 ኩንታል በላይ አጠቃላይ በሰሊጥ ምርት ይገኛል ተብሎ ነው የሚታሰበው። በዞኑ በዘንድሮ የበልግ አዝመራ እየለማ ከሚገኘው የሰሊጥ ምርት ውስጥ 720 ሄክታሩ በኩታ ገጠም የአስተራረስ ዘዴ በመልማት ላይ የሚገኝ ሲሆን ከዚህም ውስጥ ከ35000 ኩንታል በላይ የሰሊጥ ምርት ይጠበቃል።